እኔ አሁን እመቤታችን ቤዛ ትባላለች አትባልም የሚለውን መልስ ከመመለሴ በፊት እንዲህ ያለ ጥያቄ ሲመጣባችሁ ምንድነው ማድረግ ያለባችሁ? ቅድም የነገርኳችሁ ምንድነው ማድረግ ያለባችሁ? ስለዚህ ጉዳይ የትናንትና አባቶቻችን ምን ብለዋል? ምን ብለዋል? ቅዱስ ያሬድ ምንድነው ያለው? አባ ጊዮርጊስ ምንድነው ያለው? ቅዱስ ጎርጎሪዮስ ዘንዚናዙ ምንድነው ያለው? ህሊናዋን በመጠበቋ ስጋዋን ጠብቃ ንጹሕ ሆና በመኖሯ ፍጹም እምነትን በመያዟ ሺ ቢካም ደ አድቮኬት ኦፍ ኤቭ ነው የሚለው። ከእንግሊዘኛው ቀጥታ ስለወሰድኩት የሔዋን ጠበቃዋ ቤዛዋ ሆነቻት ነው የሚለው ቅዱስ ጎርጎሪዎስ ዘንዚ ናዙ ታዲያ ምንድን ነው ማድረግ የፈለጋችሁ? ሄዳችሁ ትናንትን ማየት ነው። ይባላል አይባልም ሀሳብ ሲገጥማችሁ፣ ምን ተብለዋል? እስኪ መምራ አባቶች ምን ብለዋል? በዚህ ጉዳይ ላይ ኑረውበታል እኮ። ግን እንደው ሀሳብ ይሄን ነግራችሁ ፈልጌ ነው። እኔ አንድ ገጠመኝ ልንገራችሁ። ሰሞኑን ኢየሩሳሌም ነበርኩኝ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 እና እኔ የምታዋወቅ ሰውን ሰውን ስሙን መጠየቅ ደስ ይለኛል። ማነው ስምህ ስለው፣ ፋዲ አለኝ። አረብኛ ነው። ፋዲ ማለት ምን ማለት ነው ስለው፣ ቤዛ ማለት ነው አለኝ። እኔ በጣም ነው የገረመኝ። እና ፋዲ እንኳን ቤዛ ተብሏል። እኔ እኔ ነው የምነግራችሁ ማለት ነው። እንዲያው ፋዲ በአቅሙ ቤዛ እየተባለ እንዲሁም እና እኔ በጣም በየቀኑ ፋዲን ባገኘሁት ቁጥር በጣም ሲገርምና፣ አብራራልኝ አለኛ አልኩት። የምሬንም ነገራችሁ ውሸቴን አይደለም። ሁለት ሶስት መምህራን ጋር ፋዲን አስታውቂዋለሁ፣ ከነ ትርጉሙ በእንግሊዘኛ እንዲተረጉምልን እያደረግኩ እና ፋዲ ምን ማለት ነው ግን ቤዛ ስለው ራስን እንደ ክርስቶስ ለሌላው አሳልፎ መስጠት ማለት ነው። ቤዛ ማለት እንደዚህ ያለማን ነው፣ ፋዲ ብሎ እንጂ እንደዚህ ብሎ ራሱ የነገረኝ ማን እንደሆነ ታውቃላችሁ? ፋዲ ነው። እና በጣም ገርሞኝ እግዚአብሔር እንዴት ነው የሚያስተምረው? በጣም ነው የገረመኝ። ስለዚህ ጉዳይ ዝም ማለት ነበር የፈለግኩኝ። አንደኛ ማንም ሰው ትልቅ ሰው የሚሆን ትንሽ ሰው ይስታል፣ ወደ መንገዱ እንዲመጥ ገማረው እንጂ እልክ ይዞት እንዲጠፋ አልፈልግም። እግዚአብሔር በሚያውቀው ዝም ማለት ፈልጌ ሳለ ፋዲ እንደዚህ ያለኝ። እናም ከዛ እኔ ለዚህ ለዚህ ለዚህ የስሙ ትርጓሜ ዮሐንስ ወንጌልን ነገርኩት አልቦ ፍቅር ዘይ አቢ እምዝህ ፍቅር ከመ ብእሲ ዘይ ሜጡ ቤዛ ነፍሰ ቢጹ፣ ራሱን ለባልንጀራው አሳልፎ ከሚሰጥ በቀር ከዚህ የሚበልጥ ፍቅር የለም አለ። ራሱን ለባልንጀራው አሳልፎ የሚሰጥ ከዚህ የሚበልጥ ፍቅር የለም። ይህንን በእንግሊዘኛ ስልኬ ላይ መጽሐፍ ቅዱስ አውጥቼ ያስነበብኩት ፋዲም ፎቶ አንስቶ አረብኛ መጽሐፍ ቅዱስ ላይ አነበዋለሁ ብሎ ይሄድላቸዋለሁ። እና በጣም ብዙ ሊቃውንት ትምህርት ሲሰጡበት ስለከረሙ እመቤታችን ቤዛችን ናት። ቤዛችንም የሆነችው ምን በማድረግ እንደሆነ አንድ ሶስት ሐሳብ ብቻ ልንገራችሁ። በጣም የሚያስደንቁ የሚያስደንቁ ጉዳዮች ቤዛ ማለት ምን ማለት ነው? ምትክ፣ ለውጥ መጻፌን አንብቡት። ማስታወቂያ እየሰራው ሊሆንብኝ ብሎ ነው እንጂ እኔ አሐቲ ድንግል የምትባለው መጻፌ ላይ አንድ ምዕራፍ ምዕራፍ ስድስት ላይ ቤዛዊተ ዓለም ብዬ ጽፌያለሁ። ማንበብ የእናንተ ድርሻ ነው። አይደለም ጉዳዩ ከመነሳቱ በፊት ይሄ ጉዳይ ወደ እኔ ወደዚህ ጉዳይ አልመጣሁም። ቀድሜ ግን ሐሳቡን ጽፌአለሁ በዚህ ጉዳይ ላይ እና ቤዛ ምትክ፣ ለውጥ፣ ጥብቅና፣ ጠበቃ መሆን፣ መዋጀት፣ አዳኝነት፣ መታደግ እንደ ማለት ነው። ለጌዛ ቤዛ ሲባል የራሱ ትርጉም አለው። ብዙ ሊቃውንት ብዙ ስላሉበት እዚህ ጉዳይ ብዙ ማለት አልፈልግም። እመቤታችን ቤዛ ስንላት ከጌታ ጋር አስተካክለን ሳይሆን ለውጥ ማለት ነው። ምንድነው ለውጥ? ከመጀመሪያይቱ ሴት የጎደለ የጎደሉ ነገሮች ነበሩ። ያንን በዚያችኛይቱ ሴት ምትክ ይዛ በመገኘት ነው ቤዛ የሆነችው። ብሔዋን ለውጥ በመሆን የመጀመሪያው እናታችን ሔዋን እምነት ጎድሏት ነበር። ምንድን አልኳችሁ? ንገሩኝ እንጂ እምነት ይጎላት ነበር፣ እምነት ይጎላት ነበር። ምንድን ነው እምነቱ? ለመበላይ ክሙ እንትኮ በለሰ ሞተ ትመውቱ። ይህንን ዕፀ በለስ ስትበሉ ትሞታላችሁ። ማን ነው እንደዚህ ያለው? እግዚአብሔር። ሰይጣን መጣና ይሄንን በለስ ስትበሉ ምን ትሆናላችሁ? አምላክ ትሆናላችሁ። አሁን ሔዋን ይሄን ስታመን የእግዚአብሔርን ቃል ካደች ማለት ነው። ስለዚህ እናታችን ሔዋን ምን ጎደላት? እምነት ጎደላት። እግዚአብሔርን ተጠራጠረችው አይ ሊሆን አይችልም ብላ ዲያብሎስን አመነች። እግዚአብሔርን ካደችው፣ በተግባር ካደች ማለት ነው። የእግዚአብሔርን ቃል ተጠራጠረች። እግዚአብሔር አይናችሁ እንዳይገለጽ ስለፈለገ ነው እንጂ እውር እንድትሆኑ ፈልጎ እውርናችሁ እንዲቀሩ ፈልጎ ነው እንጂ ስለምትሞቱ አይደለም ብሎ ዲያብሎስ ሲነግራት፣ አሃ ነው ብላ የእግዚአብሔርን ሐሳብ ተጠራጥራ የዲያብሎስን ተቀበለች። አሁን የመጀመሪያይቱ ሴት እምነት ስላጣች በዚያ እምነት ማጣት ምክንያት ሞት ወደዚህ ዓለም ገባ። ከዚያስ ሁለተኛይቱ ሔዋን ድንግል ማርያም ምን አደረገች? እግዚአብሔርን ትወልጃለሽ የምትወልጂው በድንግልና ነው አላት። ይሄ ነገር እንዴት ነው ሊሆን የሚችለው ብላ ጠየቀች። እኔ ወንድ አላውቅም። ቅዱስ ጎርጎሪዎስ ዘንዚናዙ ይህን ሲተረጎመው ወንድ አላውቅም ማለት እስከ ጭራሹ ከወንድ ጋር የመኖር ሐሳብ የለኝም ማለቷ ነው ይላል። ሌሎችም ቅዱስ አትናቴዎስ፣ ቅዱስ ቄርሎስ ተርጉመውታል። ሶስቱም እስከ ፍፃሜው ድረስ ሕሊና የራሱ የታተመ ነው ማለቷ ነበረ። ታዲያ ምናል ለእግዚአብሔር የሚሳነው ነገር የለም ማለት ለእግዚአብሔር የሚሳነው ነገር የለም። ተወልጃለሻል እንደ ቃልህ ይደረግልኝ። ልብ በሉ። ዛሬ አምላክ ሰው ከሆነ በኋላ ሰዎች ሁሉ እንዴት አምላክ ይሆናል እያሉ ማመናቅቷቸዋል። ታምር ከተደረገ በኋላ ድንግል ማርያም ግን ሆኖ የማያውቅን ምስጢር ለመጀመሪያ ጊዜ ያመነችው የመጀመሪያይቱ ምዕመን ናት። የመጀመሪያዊቱ አማኝ። ሆኖም አያውቅን ምስጢር፣ እስራኤል ባህር ቢሸገሩ አይደንቅም። ይሄ ኖህ በውሃ ላይ ሲንሳፈፍ ስለተነገረ እናውቀው የለን። ደመና ከሰማይ ህብስት ቢያወርድ አይደንቀንም። ይሄ እግዚአብሔር መጋቢ ነው፣ ባዶዋን መሬት እንድታበቅል አድርጓታልና። ፈርዖን ቢሰጥም እሱም አይደንቀንም። እግዚአብሔር ጠላትን ማጥፋቱና መግደሉ መቅጣቱ የታወቀ ነው። የሚደንቀን ግን ድንግል ድንግል እንደሆነች መጽነሷ፣ ድንግል ከወለደች በኋላ ድንግል መሆኗ፣ ሴት አምላክን ወልዷ መታቀፏ ግሩም ነው። ይሄ አይኑ መንክር ዘይደሉ ከመናንክር እንደው ልናደንቅ የሚገባን እንደው ድንቅ ታምር ምንድን ነው ይላል ቅዱስ ኤራቅሊስ ሃይማኖት አበው። ምዕራፍ 49 ቁጥር 45 ላይ ሲናገር ልናደንቀው የሚገባን ድንቅ ነገር ምንድን ነው? ሰማይኑ ዘአዝነመ ህብስተ ሰማይ ዝናምን ያዘነመ ሰማይ ነው የሚደንቅህ? ጎሚመ አምላክ ዘለብሰ ስጋ ወይስ ሰው የሆነ አምላክ ይደንቅሃል? በትርኑ ባይሩኑ ዘተከፍለ ከመያንሶሱ ውስቴቱ እስራኤል እንዲሻገሩበት የተከፈለ ባህር ይደንቃልን? ወሚመ ድንግል ዘወለደት ዘይን በለ ዘር ወንድረ ወለደት ተረክበ ማይተመ ድንግልና የተከፈለው ባህር ያስደንቃል ወይስ ያለ ዘር የጸነሰች ያለ ያለ ወንድ ዘር የወለደች ከወለደች በኋላ ድንግልና አታትማ የምትኖር ሴት ትደንቅሃለች። አንተ ይሁዳዊ ለመት ብለኒ ምን ትዑቱ ታምራት ዘተገብረ በሃቤክሙ በእናንተ ዘንድ የተደመረ የተደረገ ታምራት ምንድን ነው? እስኪ ታምር ንገረኝ። ክርስቲያኖች የምትመኩበት ምን ታምራላችሁ? የምትለይ ከሆነ ምን ትዑቱ ፅንስ ዘይን በለ ዘር ወሊድ ዘይን በለ መወልዲት ወንድረ ወለደ አንተ ያለ ዘር መጽነስ ምንድን ነው? ተወለደች በኋላ ድንግል መሆን ምንድን ነው? ኮኩኒ ዛንቃ ማየ ውሃ ያፈለቀ አለት ይደንቀሃልኒ፣ ወሚመ መስቀል ዘቀደሰ ዓለም ወይስ አለምን የቀደሰ መስቀል ይደንቅሃል። ምን ትዑቱ ስርቀተ ተስባ ስባተ እግዚአብሔር የእግዚአብሔር ብርሃን በቤተልሔም መገለጡ ምንድን ነው? ስባተ ኖሎት የረኞች ምስጋና ምንድን ነው? ወውረተ ኮከብ በክሌፍና ኮከቡ ከሶማሊያ እየተሰወረ ብቻውን እየተገለጠ መሄዱ ምንድን ነው? ሐዊር በውስተ ባሕር እንዘ ይርህስ አገሪሁ እግሮቹ ሳይረጡበት በባህር ላይ መራመድ ምንድን ነው? ሐዊር አንካሳን የአንካሶች መሮጥ ምንድን ነው? የሙታን መነሳት ምንድን ነው? ተገሰጽ እምዝንቱ ታምር ወስግድ ለዘ ተሰቅለ ይሄን ታምር አይተህ አንተ ሰው ተገሰጽ ተማር ለተሰቀለው አምላክም ስብህት ይላል። ታምር ይሏችኋል። የድንግል ማርያም ማኅጸን ይሄንም የሚደንቀን ሁሉ የማያውቅን ነገር ያመነች ብጽት። ኤልሳቤጥም እንዲህ ነበር ያለቻት። ብጽት አንቲ እንተ ታምኒ ከመይከውን ቃል ዘተ ዘነገሩኪ ከእግዚአብሔር ተልከው የነገሩች ቃል እንደሚሆን የምታመኝ አንቺ ብጽት ነሽ። ያመንሽ አንቺ ብጽት ነሽ። ሄዋን የሌላትን እምነት ይዛ በመገኘት የሔዋን ጠበቃዋ ድንግል ማርያም ናት፣ ቤዛዋ ነው። አንድ ሁለተኛስ፣ ድንግል ማርያም ይዛው የተገኘችው አንድ ድንቅ ነገር አለ። እሱ ምን እንደሆነ ታውቃላችሁ? ትህትና ይባላል። ሔዋን ምን አደረገች መስላችሁ? አምላክነትን ነው የተመኘችው፣ አረንዴ በለስን ስትበላ አምላክን መልክ አምላክነትን መመኘት የትዕቢት የመጨረሻው ነው። ድንግል ማርያም ከዛሳ ሊቃውንት ተረጉሙ ምን አሉ መሰላችሁ? ትህትና ዘይት ነው፣ መንፈስ ቅዱስ ወይም የመንፈስ ቅዱስ ጸጋ መብራት ነው ይላል። ዘይቱ ሲያልቅ መብራቱ ምን ይላል? ይጠፋል። ትህትና ከሰው ሰውነት ሲጠፋ መንፈስ ቅዱስ ከሰው ምን ይላል? ይርቃል። አዳምና ሔዋን የትትናቸው ዘይት ሲያልቅባቸው የመንፈስ ቅዱስ ብርሃን ከነሱ ራቀ። ራቁታቸውንም ሆኑ በለስም ቅጠል ቆርጠው አገለደሙ። አዳምና ሔዋን ድንግል ማርያም ሳ የአምላ ተፈሥሒ ፍሥሕት ኦ ምልእተ ጸጋ እግዚአብሔር ምስሌኪ ደስተኛይት ሆይ ደስ ይበልሽ ሲላት እንዲህ አለ፣ ሰላምታ ለሴት ይገባል ለኔ ይገባኛል ለፍጡር አለችው። ተመልከቱ ትትነዋል በሔዋን ባለቀው ዘይቷ በኩል ሞት ወደዚህ ዓለም ገባ። ትሕትናን በተሞላችው እውነተኛይቱ የሕይወታችን ማሰሮ በድንግል ማርያም በኩል መንፈስ ቅዱስ መጣ። ዘይቱ ካለ መብራቱ እንደሚኖር ትሕትና ካለበት መንፈስ ቅዱስ ይኖራል። እና ይሄ እንዴት ያለ ሰላምታ ነው ባለች ጊዜ ጸጋን የተመላሽ ሆይ ያሰኘት ይሄ ነው። ሙሉ ናት መቤታችን ትህትና የጎደላትን የእናቷን ትህትና ይዛ በመገኘት የሔዋን ቤዛዋ ናት። ትህትና አያችሁ ዘመዶች። በእምነት ማጣት ሞት በሔዋን ጆሮ ገባ። በድንግል ማርያም እምነት ህይወት ቃል በእሷ ወደ እሷ ማሕፀን ገባ። በሔዋን እምነት ትህትና ማጣት ሞት ወደኛ ገባ። በድንግል ማርያም ትህትና ህይወታችን ክርስቶስ ከእሷ እንዲወለድ ሆነ። የትህትናዋ በር ነው አምላክ ልጇ ይሆን ዘንድ ወደ እሷ እንዲወርድ ያደረገው ትህትና የቅድስና ሁሉ መሰረት ነውና ከቃሉ ጋር ናችሁ? ንጽህን ነዋስ ብትሉ ንጽህን ነዋስ ምን ይላሉ መሰላችሁ ድንግል ማርያም ምንድን ነው የምትባለው የእግዚአብሔር ምንድን ነው የምትባለው በሉ እንጂ ከተማ በሉ እንጂ የእግዚአብሔር ምን መዝሙር 86 ስላለ ይህንን ቅዱስ ኤፍሬም ቅዱስ ያሬድ የእግዚአብሔር ከተማ በአምልተው እና አባ ጊዮርጊስ አምልቶ አስፍተው ተርጉመውታ። የእግዚአብሔር ከተማ ማለት ምን ማለት ነው? በነገራችሁ ላይ አንድ እንደኔ ያለ ሰው ዝም ብሎ ደርሶ የእግዚአብሔር ከተማ አይባልም፣ ትንሽ ያላት እንቅልፍ የላት እንደሚባለው፣ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እናንተ የመንፈስ ቅዱስ መቅደስ ናችሁ ይላል ብሎ ሊጠቅስ ነው። አንዱ ሩጦ እንደዚህ ነው የሚለው። በነገራችሁ ላይ መናፍቃን እኛ አንድ ጥቅስ ስንጠቅስ ያኛውን የማናውቀው ነው የሚመስላችሁ። የጅል ነገር እናውቀዋለን፣ ጠፍቶን አይደለም። ያኛው ይሄኛው በንስሐ ነው። የእግዚአብሔር ከተማ የተባለችው ምን ማለት ነው? ከእግዚአብሔር ውጭ ወደሷ ምንም ነገር ገብቶባት የማያውቅ ማለት ነው። የሚያስደንቅ እኮ ይሄ በድንግልና መጽነሷን ብቻ አይደለም፣ ህሊናዋ ውስጥ ራሱ ከእግዚአብሔር ውጪ ምንም ሐሳብ ገብቶባት ማያውቅ። አይገርማችሁም? አይገርማችሁ ሐሳቡ የታጠረለት ፍጡር የት ይገኛል? እስቲ ይፈልገ ገዲት ድንግልናት ገዲት ድንግል ነው ይባላል። በሐሳቡና በሐሳቧ ግን ስንቱን ሆነውታል። በሐሳባችን በሐሳባችን ስንቱን በድለናል። ድንግል ማርያም ግን ሐሳቧ የታጠረ ቅዱስ አትናቴዎስ የገለጣት መንበር የምትገልጠው እሷን ነው። መኑ? ውእቱ ዘከማከ ዘከለለ መንበሮ በእሳት አቤቱ መንበሩን በእሳት ያጠረ እንዳንተ ያለው ማን ነው? መንፈስ ቅዱስ የጋረዳትናትና ፍጹም ንጽሕት፣ እርግማን የሌለባት፣ መርገም ያልወደቀባት፣ ምልአት ኃጢአት ያላገኛት፣ ቃሏ ቅዱስ ቅዱስ ድንግል፣ ሀሳቧ ድንግል፣ ስጋዋ ድንግል፣ ልቡናዋ ድንግል የሆነች እመቤታችን ናት። ለዚህ ነው። በስድስተኛ ወር ገብርኤል መልአክ ወደ ምን ድንግል ሄደ ነው የሚለው እንጂ ለእግዚአብሔር ወደ ታችች ወደ ምን ነው የሚለው። ወደ አንዲት ድንግል ለምንድን አንድ ድንግል የሚላት? እንደሷ ያለ ድንግልና ያለው ማንም የለም። ስጋው ድንግል ቢሆን አፉ አይደለም፣ አፉ ድንግል ቢሆን ሐሳቡ ድንግል አይደለም። ሁሉ የተሟላላት እመቤታችን ናት። እግዚአብሔር ደግሞ በንጹሕ ነው የሚያጥረው። ንጹሕ ስለሆነች እመቤታችን አደረጠ አቀባበር አቅሊቶስም ከርሰማ መንፈስ ቅዱስ ከእናቷ ማህፀን ጀምሮ ጠበቃት። ወኢ ረኩሰት በምንትኒ እምዘፈጠራ ከፍጥራትም ጀምሮ ምንም በምን አላደፈችም። እንዴት ሆና ነው ከሰው ተገንታ የሰው እርግማን ያላረፈባት? ከመ እም ጽቡር ጽሩ ገብራ ጭቃ ወርቅ ከጭቃ ሲገኝ ጭቃው እንደሌለበት ሁሉ ከተረገመው ካዳም ልጅ ባህሪ ስትወለድ ርግማን ያላገኛት ንጽህት ዘር ጽጌ ሃይማኖት ዘፀገየት በማይከላ አስዋኪላታል ቅዱስ ያሬድ። በእሾህ መካከል አበባ የተገኘች የሃይማኖት አበባ ጽጌ ረዳውን እሾህ አጥሮት አበባው ላይ ግን እሾህ የለም። በተረገመ ሰውነታችን ውስጥ ከተረገመ ሰዎች ተወልዳ ድግማ የሌለባት አበባ እመቤታችን ናት። የመጨረሻውን አንቀጽ ንገራቸው። እመቤታችን ሔዋን ምን አላደረገችም? ድንግል ነበረች። ይሄን ያስተማረው ማን ነው? ድንግል ማርያም በድንግልናዋ የሔዋን ጠበቃ ሆነች። ቅዱስ ዮሐንስ አፈወርቅ እንዲያለው ያች ድንግል ነበረች፣ ድንግልናዋን ግን አፈረሰችው። ለምን? ድንግልናዋን ለዲያብሎስ ጆሮ በመስጠት አፈረሰች። ይችኛይቱ ድንግል ግን የመላኩን ቃል በማመን ድንግልናዋን ጠበቀች። ስለዚህ ሔዋን ቤዛዊት ናት። የተቀደሰችው ምድር ናት ኦሪት ዘጸአት ምዕራፍ 3 ቁጥር 15 ላይ ቁጥር 5 ላይ ምን አለው እግዚአብሔር ሙሴን ሙሴ የቆምክባት ምድር የተቀደሰች ናትና ጫማህን አውልቅ አለው የተቀደሰች ምድር የቆምክባት ምድር የተቀደሰች ናት ኦሪት ዘፍጥረት ምዕራፍ 4 ቁጥር 17 ላይ ግን ምዕራፍ 3 ቁጥር 17 ምን የሚል ቃል ታገኛላችሁ አዳም መሬት አንተ ወትገብ ውስጥ መሬት መሬት ነህ ወደ መሬትነት ትመለሳለህ። እርግምተ ትኩን ምድር በእንቲአከ ምድር በአንተ ምክንያት የተረገመች ትሁን። ሶከው አሜከላ ላይ ይቁልከ እሾህና አሜከላ ይብቀልብህ አለው። ምድር ባንተ ምክንያት የተቀደሰች ትሁን የተረገመች ትሁን አለው። ምድር ሙሴን ደግሞ የቆንክባት ምድር የተቀደሰች ናት አለው። እንዴት ነው ምድር የተረገመች ከሆነች የተቀደሰች ምድር የተገኘችው? በተረገመ ምድር ውስጥ ሙሴ የቆመባት መሬት የተቀደሰች እንደተባለች በተረገመው ሰውነታችን መሃል እርግማን ያላረፈባት የተቀደሰችው አማናዊ ሊቀ ካህናታችን ንጉሳችን ኢየሱስ ክርስቶስ የቆመባት ቅድስቲቱ ምድር ድንግል ማርያም ናት። ምን አለ ቅዱስ ዮሐንስ አፈወርቅ? ተፈሲ ኦግዝቴ ቅድስት ድንግል ምድር ቅድስት እንተበጽ ሐቂ እግዚአብሔር እንዘይዚያ ዲበ ደመና ብሩህ ወዋው ስቴቲኪ እግዚአብሔር፣ በብሩህ ደመና ተጭኖ መጥቶ በማሕፀንሽ ያደረ ቅድስት ምድር እመቤቴ ማርያም ወይ ደስ ይበልሽ አለት። ለዚህ ነው ቅድስት ምድር እርግማን የሌለባት፣ ሰውነቷን ንጹሕ አድርጋ ጠብቃ ያቀረበች እሷ ናት። መጨረሻ ላይስ የምነግራቸው ድንግል ማርያም ለሔዋን በመታዘዝ ቤዛዋ ናት። እስኪ በመታዘዝ በሉ፣ በምን በመታዘዝ? ሔዋንን አትበይ ወይም አዳምን አትብላ፣ ይሄ ምን ነው ትዕዛዝ፣ በሉ እንጂ አፈርሰው፣ ምን አሉ በሉ። ባለመታዘዛቸው ምን መጣ ሞት በአንድ ሰው አለመታዘዝ ሞት ወደዚህ ዓለም ገባ፣ አይደለም የሚለው ገባ። አለመታዘዛቸው። ይቺኛይቱ ድንግልስ፣ እውነተኛይቱ ድንግል ድንግል ማርያም እሷስ ምንድናት ታዘዘች። አምላክን ተወልጃለሽ እሺ ይደረግልኝ ምታዘዝ ቀጥሎስ፣ ልትወልድ ዘጠኝ ወር ሞልቷት ልትቆጠሪ መንገድ ሂጂ እሺ እንዴ እምትወልጅው ንጉስ ነው ታብዬ ሲያበቃ፣ የምድር ንጉስ ሊቆጥረኝ መሄድ ምንድነው ያላለች እሺ ብላ ታዘዘች። እሺ ወልዳሳ ሲያበቃ ወደ ግብፅ ሂጅ። እሺ ወደ ግብፅ ስትሄድ ስንት አመቷ ነው? የአስራ አምስት አመት ልጅ መንገድ ሄዳ የማታውቅ አገር የማታውቅ ከ600 ኪሎ ሜትር በላይ በእግሯ በእስራኤል የብርድ ወራት ነው የተሰደደችው። ቸነፈር እያሳደዳት አውሬ ገጥማት አታውቅ። ሂዳ የምታርፍበት ቤት ዘመድ የላት። እሺ ተንከራተተች፣ ተሰደደች፣ ተመልሰች ናዝሬት ነይ። እሺ እና እሷ ቤዛ ያልሆነች ማንም ይሆነን? ሁሉን እሺ እያለች እየታዘዘች፣ አንድ ቀን አንደበቷን ወቷን ገልጣ ያላማረረች ከማመስገን በቀር ልጇፍ ውሃውን ጠጅ አድርግ ልጄ ጊዜዬ ገና አልደረሰም። እሺ ጊዜዬ ገና አልደረሰም ያላት ይላል ቅዱስ ጎርጎርዮስ ዘንዚናዙ በለ ተአርም በአንቺ ልጅነቴ የምታዘዝበት ቀን ገና አልደረሰም እያላት ነው ይላል። ደሙን አፍሶ ስጋውን ቆርሶ ግን እነሆ የአንቺ ልጅ እንደመሆኔ የምታዘዝበት ቀን ዛሬ ነው። ይሄው ልጅሽ በዮሐንስ አንጻር ራሱን ነበር። ይሄው ልጅሽ የሚላት፣ እነሆ ልጅሽ፣ ሂጅ ከእሱ ጋር። እሺ እንደ ድንግል ማርያም ያለ ታዛዥ በምድር የለም። እግዚአብሔር እሷ የሚፈልገው ምንድን ነው? የሚወደኝ ቢኖር ቃሌን ይጠብቃል። ቃሉን በመጠበቅ ለሔዋን ቤዛ ሁና አምላክ እንዲያድርባት የአምላክ እናት ለመሆን የበቃች እመቤታችን ቅድስት ድንግል ማርያም እምነቷን፣ ትሕትናዋን፣ ታዛዥነቷን፣ ፍጹም ድንግልናዋን፣ ንጹሕ ሕዋሳቷን ይዛ በመቅረብ ለልብሰ ተስጋ የሔዋን ቤዛዋ ናት። እንዲህ ያለውን ነገረ ማርያም እና ነገረ ክርስቶስ ጥሩ ስራ እንደሰሩት መከራ እንደተቀበሉት አባቶቻችን እናምናለን። የአክል ሃይማኖት ዘአልቦ ጥልቀት ነውር የሌለበት ሃይማኖት በቂ ነው። ቅዱስ ቄርሎስ ወእምነት በቅድስት ድንግል ከመይት ወላዲተ እግዚአብሔር፣ በስጋ ድንግል ማርያም እግዚአብሔርን በስጋ እንደወለደች ማመን በቂ ነው ይላል። ነገ እመቤታችን ናት። እመቤታችን ለኛ ምልክታችን ናት። አደገ ልንገራቸው። በጉባኤ ኤፌሶን ጊዜ ንስጥሮስ ምስጥሮስ ሲመጣ ምን ይዞ እንደመጣ ታውቃላችሁ? ሀምሳ ወታደሮች ጭኖ ነው የመጣው። ወደ ጉባኤ ሲመጣ ቅዱስ ቄርሎስ ወደ ኤፌሶን ሲሄድ ምን ይዞ ወላዲተ አምላክ የሚል ጽሁፍ እንደ ታፔላ ጽፎ ከጳጳሳት ፊት ለፊት አድርጎ ነበር የደረሰው። ወላዲተ አምላክ፣ ወላዲተ አምላክ፣ ወላዲተ አምላክ የሚለው ቃል ለኛ ምልክታችን ነው። ነፃ ስንወጣ ጌታችን ኢየሱስ ክርስቶስ ከመስቀሉ ስር የሰጠን የነጻነት ማህተም የሆነ ምልክት የሆነ ስም ነው ወላዲተ አምላክ የሚለው ጌታሳ በስሙ የሚቀድሰን በደሙ ያነጻን ምህረቱን የሚያድለን ድንግል ማርያም ግን ወደ ክርስቶስ ምህረት የምታደርሰን የእምነታችን ምልክት እንደው ቅዱስ ዮሐንስ አፈወርቅ የሚናገረውን ልናገርን አልጨርስ ወእሰብክ እመንገለ ድንግልና ለማርያም የድንግል ማርያምን ድንግልና ምልክት አድርጌ ክርስቶስን እሰብከዋለሁ እስኪ ብሉላችሁ የድንግል ማርያምን ድንግልና በሉ ምልክት አድርጌ ክርስቶስን እሰብከዋለሁ ምኑን ምልክት አድርጌ እኛ የተሰቀለውን ክርስቶስን እንሰብካለን አዲያለ ቅዱስ ጳውሎስ ክርስቶስን ለመስበክ የማንን ድንግልና ምልክት እናደርጋለን። የናቱ ድንግልና የናቱ ድንግልና ክርስቶስን በሰበክንበት ሁሉ ክርስቶስ አምላክ ለመሆኑ ምልክታችን ነው እሷ ድንግል ናት ድንግል በሉ እሷ እናት ናት በሉ ስለዚህ ስንት ናት ግን እሱ አምላክ ነው እሱ ሰው ነው ስንት ነው እሱ እሷ ድንግል ናት ስትወልድ ድንግልናዋ ተለውጧል አልተለወጠም? እሱ አምላክ ነው ሰው ሲሆን አምላክነቱ ተለውጧል አልተለወጠም? አልተለወጠም እሷ ድንግል በመሆኗ እናትነት ቀርቶባታል አልቀረባትም? እሱ አምላክ በመሆኑ ሰውነቱ ተለውጧል አልተለወጠም እሷ ቀድሞ ምንድናት ድንግል በሉ በፀነሰች ጊዜ ምንድናት ከወለደች በኋላ ምንድናት እሱ ከመወለዱ አስቀድሞ ምንድን ነው አምላክ በሉ ተፀንሶ ሳለ ምንድን ነው ከተወለደ በኋላ ምንድነው የድንግል ማርያም ድንግልና የማይለወጠው ድንግልና ለማይለወጠው ልጅዷ ምልክታችን ነው ትናንትም ድንግል ዛሬም ድንግል ነገም ድንግል ትናንትም ማምላክ ዛሬም ማምላክ ነገም ማምላክ ብለን ለመስበካችን ምልክታችን እሷ ናት። ኢየሱስ ክርስቶስ ዘትማልም ወይም ወክመውት እስከላለም ኢየሱስ ክርስቶስ ትናንትም፣ ዛሬም፣ እስከዘላለም ድረስ ያው ነው። እኔ ግን መከራ እንደተቀበሉ በጎ ስራ እንደሰሩ አባቶቼ አምናለሁ። ወስባት ለእግዚአብሔር ይቆየን።